ዜና መጽሄታችን እንደቀጠለ ነው። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ ትሾማ። በቢዝነስ ጉዳዮቻችን ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን አብራችሁን ቆዩ። የከተማ ግብርና ሴቶችን ተጠቃሚ ያደረገ መሆኑን የኮምቦልቻ ከተማ አስተዳደር ግብርና መምሪያ ገለጸ። መምሪያው አትክልትና ፍራፍሬ ላይ ትኩረት በማድረግ የኑሮ ውድነትን ለማረጋጋት እየሰራ መሆኑንም ገልጸዋል። ኃይሉ መላክ ተጨማሪውን ይነግረናል። ምርትና ምርታማነት እንዲጨምር ያለን ጸጋ አሟጦ መጠቀም ይገባል። የሚባክን መሬት፣ የሚባክን ውሃ ሊኖር አይገባም። በኮምቦልቻ ከተማ አስተዳደር ግብርና መምሪያ የተደራጁ ሴቶችም ከአሁን በፊት የቆሻሻ መጣያ የነበረን ቦታም በቀሰሙት የልምድ ልውውጥ አማካኝነት ለግብርና ስራ አውለውታል። ቆሻሻ ቦታ ማጠራቀሚያ ስላል ይሄን አጽድተን እንጠቀምበት የሚል ነገር አሰብንና ቀበሌ ጠየቅን። ከቀበሌ ወደ ክፍለ ከተማ እንዲህ እያለ ወደ ከተማ አስተዳደር ደረሰ። በዛ ነው እንግዲህ ተጠቀሙበት አሉን። ወደ መጠቀም አይነት ወደ ሰላሳ ስምንት ሴቶች ነበር አስራ ስምንቱ በተለያየ ምክንያት ቀሩ። ሀያዎቻችን ግን አላማውን ይዘን ያው ሁለት ጊዜ ለሶስተኛ አሁን ዝግጅት ላይ ነን። ለሚቀጥለው ሽንኩርት ለማምረት እየተዘጋጀ ነው ማለት ነው። በቃ መጀመሪያ ይሄ ቆሻሻ ነበር። ይሄን አጽድተን ለሌሎች ሴቶች ተሞክሮ እንሆናለን በሚል ልማት አልምተን መጀመሪያ ስንዴ አለማን። ክረምት ላይ ከስንዴ በኋላ እንደገና ደግሞ አሁን እንደምታዩ ይሄን ካሮት አለማን። ሀያ ሴቶቹ በየቀኑ እዚህ ስራ ስንሰራ ከሰዓት ላይ እንወያያለን። በለምለም የሴቶች ህብረት ማህበር የተደራጁት እነዚህ ሴቶች የመሸጫ ቦታም ቢመቻችንም የበለጠ ድጋፍና ክትትል ቢደረግልን ከዚህ በላይ አሪያ መሆን እንችላለን ወጣቱም ጊዜውና ጉልበቱን በስራ ሊያሳልፍ ይገባል ይላሉ የመሸጫ ቦታ ሸድ ነገር ተሰጥቶን እዛ ላይ ምርቱን ይሄ የኛን ብቻ ምርት አይደለም፣ የሌላውን ምርት አቅርበን ሞዴል ሁነን መገኘት ነው። መሸጥ የገበያ ቦታ ቢሰጠን እኛ ይህን ካሳየን ወንዶችና ወጣቶች ተደራጅተው ደግሞ የበለጥ ሰርተው እኛ ተሞክሮ ሆነን ከተማ አገልግሎቱ ደግሞ እኛን ደግፎን የበለጥ በቃኛ ሆን ወደ ኢንቨስት ከሆነን ሸድ ቦታ የገበያ ሸድ ምናምን ሰጥቶን የተለየ ነገር ከዚህ የበለጠ ማሳየት እንደምንችል ማለት ነው። ይህን ተሞክሮ ለብዙ ሴቶች ተሞክሮ ነው የምንሆነው። ወይዘሮ አባይነሽ ፍሳም የኮምቦልቻ ከተማ ግብርና መምሪያ ኃላፊ ናቸው። በከተማ ግብርና ሴቶችን በማደራጀት በከተማ ያሉ ባዶ ቦታዎችን እንዲያለሙ እየተደረገ ነው። ይህ ደግሞ ራስን በኢኮኖሚ ከመደገፍ ባለፈ ለዋጋ ማረጋጋት የራሳችንን ድርሻ እየተወጣን ነው ብለዋል። ክፍት ቦታዎች በመጠቀም የስራ እድል መፍጠር ኢኮኖሚካሊ የማህበረሰቡን አቅም ማሳደግ ባሻገር ደግሞ ልማቱ በለማ ቁጥር ደግሞ የገበያ መረጋጋትን ከማምጣት ባሻገር ለጎረቤት ወረዳዎች እና አካባቢዎችም ጭምር ተደራሽ እየሆነ ያለበት ሁኔታ አለ። ያው እንደ ኮምቦልሻ ከተማ ትልቅ አቅማችን የኛ የመስኖ ልማት እንቅስቃሴዎቻችን ናቸው። በዚህ የመስኖ እንቅስቃሴዎቻችን በአዲስ እንኳን እና ለማለም ብለን ከያዝነው 192 እቅድ ይዘን 151 ሄክታር የመስኖ ልማት እንቅስቃሴ ውስጥ ያለበት ሁኔታ አለ። ይሄ ማለት ለአዲስ አበባም ጭምር ተሻግሮ የሚሸጡ አትክልቶች ጭምር አሉ። ግብርና ብቻውን ውጤታማ ሊሆን አይችልም ያሉት ግብርና መምሪያ ኃላፊዋም ከሌሎች ባለድርሻ አካላት ጋር በጋራ በመሆን እየሰራን ነው። የሴቶችን ተጠቃሚነት ለማረጋገጥ ደግሞ የገበያ ትስስር ችግሩን ለመፍታት በቅንጅት እየሰራን ነው ሲሉ ለአማራ ሚዲያ ኮርፖሬሽን ገልጸዋል። ሰፋ አድርገህ ስትሰራ ተጨማሪ ጥያቄዎች እንደሚመጡ ታሳቢ ይደረጋል። እነዚህን ጥያቄዎች ደግሞ ከሚመለከተው አካል ጋር ቁጭ ብለን ተነጋግረን ደግሞ ለዚህኛውም ፋይዳ ባገኘንለት መልኩ ደግሞ ለዛኛው ደግሞ ምቹ ሁኔታ ለመፍጠር ከሚመለከተው ተቋማቶች ጋር በመነጋገር ለማመቻቸት ከነሱ ጋርም ተነጋግረናል። ቀጣይም ስራ አድርገን እንዳንድ ተግባር አድርገን የቤት ስራ አድርገን ይዘን የምንሰራ እንደሆነ በከተማ አስተዳደሩ በመስኖ ልማት እንቅስቃሴ በአዲስ 192 ሄክታር መሬት ለማልማት ታቅዶ 151 ሄክታር መሬት ማልማት መቻሉን ከመምሬው ያገኘነው መረጃ ያመላክታል።